ደዚ አንቺ እኔ እየደበቅኩ ነበር፣ ነገ ሰርፕራይዝ አለ እያልኩ ነበር። ዛሬ አዋረዳችኝ። ይቅርታ በይኝ፣ እለምንላታለሁ። እሷ ይቅርታ ትበለኝ ለዛው ለምንድነው? ችግር የለም። ሰርፕራይዙ የነበረ ይሄ ነበረ። በቃ ሰርፕራይዙ የነበረ ይሄ ነበረ፣ ልነግራችሁ ነበረ። ሰላም ነው። እኔ እኮ ሰርፕራይዝ አላችሁ ምናምን ነገ ነው ምናምን ብያችሁ ዛሬ ዘው ብለው ቢገባ እ እኔማ ዘውተኛ ወደተኛ አዎ፣ ሰርፕራይዝ ነገ ነው። በቃ ነገ ነው ማታ፣ ነገ ይገባሉ ብዬ አስቤ ነበር። ጋይስ በጣም ይቅርታ። እሺ፣ ያው ደውልልኝ ነበር አልመለስኩም፣ ይቅርታ

ምንድነው? እየደበረው ነው። ብዙ አታውሪ ይሉኛል። እን ብለኩ እንዳላደርጋችሁ። ስማ አንተ፣ አፈር ብላ

ምን አልቻው ስማ፣ የምችለው ግን አንድ አበባ ብቻ ነው። ሲ ማርያምን ከልብ እናመሰገን። አንድ አበባ ብቻ ነው። እንኳንም እንኳንም አፊን አልከፈትኩም ወይ! አይዳ አይዳ ከ ከብዙ ፈተና በኋላ እንትናል ህይወት አለ። ወይኔ ወጣሽ ነው።

አሌክስ፣ አለም መጣ ነበር ዛሬ? ዛሬ የለችም። ዛሬ አትመጣም። አንተ ና ሥራ ያለ ፊልተር እንዳይታይ ሼር አድርጌላታለሁ። ወንጎ ነገነ ኦኬ፣ አስገባዋለሁ። አይ ትንሽ እንትን ይበሉ። ችግር ላይ ሲመጣ አስገባዋለሁ። ችግር የለውም። እዚህ ፖሎ ያደርጉታል። ሰው ትንሽ ይሰብሰብ።